ነስትል ስትል ጉዳይ አድማጭ ተመልካቾቻችን ከኦሮሚያ ኢለቨን ሰሞነኛ አማርኛ መረጃዎችን አስተናርተን ይዘን ቀርበናል። መረጃዎቹን እያደረስኩ ነ ያንቱ አብዲ አብሪያችሁ ቆያለሁ። የኦሮሞ ነጻነት ግንባር ለምርጫው አስቻይ ሁኔታ እንዲኖር ጠየቀ። ግንባሩ ባወጣው የአቋም መግለጫ የኢትዮጵያ ፖለቲካ ምህዳር መጥበቡ በድርጅቱ ስራ ላይ ብርቱ ተግዳሮት እንደደቀነ አመላክቷል። ዝርዝሩ እንደሚከተለው ይቀርባል። የኦሮሞ ነጻነት ግንባር የኢትዮጵያ ፖለቲካ ምህዳር መጥበብ በድርጅቱ ስራ ላይ ብርቱ ተግዳሮት እንደደቀን አስታወቀም። ግንባሩ ይህን ያለው በድርጅቱ ወቅታዊና መጪ ጊዜ ላይ ከአባላቱ ጋር ተወያይቶ ባወጣው የአቋም መግለጫ ነው። ኦነግ ለቀጣዩ ምርጫ የሚያደርገውን ዝግጅት ጨምሮ ግንባሩ ያለበትን ወቅታዊ ሁኔታ መገምገሙን የግንባሩ የህዝብ ግንኙነት ኃላፊ አቶ ለሚገመችው ለዶቼ ቬሌ ተናግረዋል። መንግስት የክልሉን ሰላም ለማረጋገጥ እና ለቀጣዩ ሀገራዊ ምርጫ አስቻይ ሁኔታዎች እንዲኖሩም ኃላፊው ጠይቀዋል። ከኦሮሞ ህዝብ በክልሉ ውስጥም ሆነ ክልሉን ከአማራና ከሶማሌ ክልሎች በሚያዋስኑ አካባቢዎች የተፈጸሙ ግድያዎችን እና ህዝቡን ለእንግልት የዳረጉ ጉዳዮችን እናወግዛለን ያለው የኦነግ መግለጫ የግንባሩ ሁነኛ ሰው የነበሩትን አቶ በቴ ኡርጌሳ ግድያን ጨምሮ በክልሉ የተፈጸሙ ጥቃቶች በገለልተኛ ወገን ተጣርተው የክልሉን ሰላም ማረጋገጥ የሚያስችል እርምጃ እንዲወሰድ ጠይቋል። በሀገሪቱ የፖለቲካ ምህዳር በመጥበቡ ድርጅታዊ ስራ ለመስራት ብርቱ ተግዳሮት ገጥሞኛል ያለው ኦነግ ከህዝቡ ጋር ተገናኝቼ ለመናል ነጋገር የሚያስችል ሁኔታ ውስጥ አይደለውም ብሏል። የግንባሩ ጽህፈት ቤቶች አለመከፈታቸውን ገልጸው የአባላቱ እስራትና እንግልትም አሁንም እንደቀጠለ ነው ብሏል። ቢሮቹ ተከፍተው ስራ እንዲጀምሩ አሁንም ጥያቄ ማቅረብ መቀጠሉንም ተናግሯል። ነገር ግን በፖለቲካ ፓርቲዎች የጋራ ምክር ቤት በኩል ያለውን ችግር ስናሳውቅ ቆይተናል ይላሉ። በያዝነው 2018 ዓመት ፕሬዚዳንት አያዝ ቀስላሴ ምርጫው በኢትዮጵያውያን ዘንድ ተአማኒ እንዲሆን መንግስት በኃላፊነት እንደሚሰራ ተናግረው ነበር። የኦሮሚያ ክልል ፕሬዚዳንት በጨፌ ኦሮሚያ በአራተኛው አመት ዘጠነኛ መደበ ከፍተኛ ስብሰባ ላይ ባደረጉት ንግግር በክልሉ ሕዝብ ላይ እየደረሰ ያለውን ጥቃት ለመከላከል የክልሉ መንግስት ጥብቅ ክትትል እያደረገ ነው ማለታቸው አይዘነጋም። ኦነግ በበኩሉ በኦሮሚያ ክልል አሁንም ድረስ መቋጫ ያልተገኘለት ግድያና እንግልት በህዝብ ላይ እየደረሰ መሆኑን አመላክቷል። በሩብ ዓመቱ በፊንፊኔ በተከሰቱ የትራፊክ አደጋዎች 8853 የንብረት አደጋ መድረሱ ተገለጸ። 1171 ሰዎች ደግሞ ምንም አይነት መንጃ ፍቃድ ሳይኖራቸው ሲያሽከረከሩ ተገኝተው እርምጃ እንደተወሰደባቸው የከተማዋ ፖሊስ አስታውቋል። በፊንፊኔ በ2018 በጀት አመት በአንደኛው ሩብ አመት 8853 የንብረት አደጋ መድረሱን የፊንፊኔ ፖሊስ ጠቅላይ መምሪያ አስታወቀ። ከፍጥነት ወሰን ገደብ በላይ ማሽከርከር፣ አልኮል መጠጦችን ጠጥቶ ማሽከርከርና ያለ ለምንጃ ፈቃድ ማሽከርከር ለአደጋው መባባስ ምክንያት እንደሆኑ ጠቅላይ መምሪያው ገልጿል። በአደጋው በሰው ህይወትና አካል ላይ ከደረሰው ከፍተኛ ጉዳት በተጨማሪ በህዝብና በመንግስት ንብረቶች ላይም ጉዳት እንደደረሰ ተገልጿል። በተጨማሪም ለህዝብ ግልጋሎት እንዲሰጡ በተገነቡ የህዝብ መገልገያ ንብረቶች ላይ ጥፋት የሚያደርሱ አሽከርካሪዎችን እንደማይታገስና በህዝብ ንብረት ላይ ጉዳት የሚያደርሱ አሽከርካሪዎች ላይ በደንብ መተላለፍ ከሚወሰደው ቅጣት ባሻገር በወንጀል ተጠያቂነት ተገቢው ምርመራ በማጣራት ጠንካራ እርምጃ እወስዳለሁ ሲል አስጠንቅቋል። የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን በመስከረም 2025 መጨረሻ ላይ 2.56 ትሪሊዮን ብር መድረሱ ተገለጸ። መንግስት የግምጃ ቤት ሰነዶች ገበያን በመጠቀም ገንዘብ በማሰባሰብ ረገድ ስኬታማ እንደሆነ ገልጾም ባለሀብቶች ግን ለረጅም ጊዜ እዳ ጥንቃቄ በማድረግ በአጭር ጊዜ ዋስትናዎች ላይ ብቻ ፍላጎታቸውን ማሳየታቸው ጠቁሟል። ተንታኞች እንደሚሉት ይህ ከፍተኛ የትርፍ መጠን ጭማሪ የመጣው በወደፊት የዋጋ ግሽበት ስጋትና በማክሮ ኢኮኖሚ አለመረጋጋት ምክንያት ባለሀብቶች የረጅም ጊዜ እዳን በመፍራት ጥንቃቄያቸውን ማሳየታቸውን ያረጋግጣል። ከአጠቃላይ የሀገር ውስጥ ዕዳ ክምችት ውስጥ ትልቁን ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክ፣ የኢትዮጵያ ብሔራዊ ባንክና የጡረታ ፈንድ መሆናቸው ተመላክቷል። የገንዘብ ሚኒስቴር በቀጣዩ ሩብ ዓመት 243.05 ቢሊዮን ብር የሚያወጡ የግምጃ ቤት ሰነዶችን ለገበያ ለማቅረብ እቅድ ማውጣቱን ገልጿል። የአውሮፓ ህብረትና ኖርዌይ የፕሪቶሪያው ስምምነት ፈራሚዎች ከምርጫው በፊት ዳግም የፖለቲካ ውይይት እንዲጀምሩ ጥሪ አቀረቡም። በኢትዮጵያ የአውሮፓ ህብረት ልዑክ የህብረቱ አባል ሀገራት ኤምባሲዎችና ኖርዌይ በጋራ በመሆን ከመጪው ህገ ምርጫ በፊት በኢትዮጵያ መንግስትና ህውሀት መካከል የፖለቲካ ውይይት ዳግም እንዲጀመር ጥሪ አቅርበዋል። የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆንና መተማመንን ለማጠናከር አዲስ ውይይት እንዲደረግ አሳስበዋል። የአውሮፓ ህብረትና ኖርዌይ የፕሪቶሪያውን ስምምነት ከተፈረመ ሶስተኛ ዓመት መያዙን አመላክተው ባስተላለፉት መልእክት በሰሜን ኢትዮጵያ እና በሌሎች አካባቢዎች ሰላምን ማስቀጠልና ማጠናከር ወሳኝ መሆኑን አጽንኦት ሰጥተዋል። ባሳለፍነው ሳምንት በኬንያና በኡጋንዳ ተራራማ የድንበር አካባቢዎች በተደጋጋሚ በደረሱ የመሬት መንሸራተት አደጋ ከአርባ በላይ ሰዎች መሞታቸው ተገለጸ። በሁለቱ ሀገራት ድንበር አካባቢ አሁንም ድረስ የጠፉና ያልተገኙ ሰዎች ያሉ ሲሆን የህይወት አድን ሰራተኞች ፍለጋቸውን መቀጠላቸው ተገልጿል። በአካባቢው አሁንም ሌላ የመሬት መንሸራተት አደጋ ይደርሳል በሚል ማስጠንቀቂያዎች ተሰጥተዋል። በተለያዩ የሀገሪቱ አካባቢዎች ከባድ ዝናብ ሲዘንብ፣ በተለይም ደግሞ በኬሪዮ ቫሊ ክልል የመሬት መንሸራተት አደጋ ይጨምራል ሲሉ ኬንያ የሀገር ውስጥ ሚኒስተር ኪፕ ቹምባ ሙርኮሜን ተናግረዋል። በሰሜናዊ አፍጋኒስታን በተከሰተ ከባድ ርዕደ መሬት አደጋ የሟቾች ቁጥር ሀያ መድረሱ ተነግሯል። በሬክተር ስኬድ ስድስት ነጥብ ሶስት የተለካው አደጋው ሰኞ ማለዳ በሰሜናዊ አፍጋኒስታን የተከሰተ ሲሆን ይህ ዘገባ እስከተጠናከረበት ድረስ ሀያ ሰዎች መሞታቸውን ቢቢሲ ዘግቧል። ዝርዝሩ እንደሚከተለው ይቀርባል። በሰሜናዊ አፍጋኒስታን በተከሰተ ከባድ የርዕደ መሬት አደጋ የሟቾች ቁጥር ሀያ መድረሱ ተሰምቷል። በሪክተር ስኬል 6.3 የተለካው አደጋው በሀገሬው ሰዓት አቆጣጠር ሰኞ ማለዳ በሰሜናዊ አፍጋኒስታን ማዛር ሻሪፍ በተባለ ከተማ የተከሰተ ሲሆን የዘገባ እስከተጠናቀረበት ጊዜ ድረስ ሀያ ሰዎች መሞታቸው ተሰምቷል። የነፍስ አድን ስራ የቀጠለ ሲሆን የሟቾች ቁጥር ከዛ በላይ ሊያሻቅብ እንደሚችል ተገልጿል። የአምስት መቶ ሺህ ሰዎች ገደማ መኖሪያ በሆነው በዚህ ከተማ የደረሰው የርዕደ መሬት አደጋ 28 ኪሎ ሜትር ጥልቀት ያለው ሲሆን በደረጃውን በብርቱካናማ ቀለም የሚመደብ መሆኑን የአሜሪካ ጂኦሎጂካል ሰርቬ አስታውቋል። ርዕደ መሬቱ በብርቱካናማ ቀለም መለኪያ ላይ ካረፈ ደግሞ የከፋ ጉዳት ሊኖር እንደሚችል ይገመታል እንደ አፍጋኒስታን ጤና ሚኒስቴር መረጃ ከሆነ አምስት መቶ ሰዎች ጉዳት ደርሶባቸዋል አጃንስ ፍራንስ ፕሬስ እንደዘገበው ደግሞ የከተማዋ ነዋሪዎች ቤታቸው ላያቸው ላይ ይደረመሳል በሚል ስጋት ወደ ጎዳና ወጥተዋል አደጋው መዲናዋ ካቡልን ጨምሮ በመላው ሀገሪቱ የኤሌክትሪክ ኃይል አገልግሎት እንዲቋረጥ አድርጓል። የርዕደ መሬት የተከሰተው ባሳለፍነው ሐምሌ ወር በዚያው አፍጋኒስታን ምዕራባዊ ክፍል ከ1100 በላይ ሰዎች በተመሳሳይ አደጋ ከሞቱ በኋላ ነው። አፍጋኒስታን ካለችበት መልክዓ ምድራዊ አቀማመጥ አኳያ ለርዕደ መሬት አደጋ እጅጉኑ ተጋላጭ መሆኗን የቢቢሲ ዘገባዎች አመላክተዋል። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎቻችን እኚህ ነበሩ። መረጃዎቹን በማድረስ ኒያ ያንቱ አብዲ ነበርኩ። በካሜራ እና ኤዲቲንግ ኢፋ አሚን አብሬ ነበር። ቀሪዎቹ የኦሮሚያ ኤሌቨን ዝግጅቶች ይቀጥላሉ። እኛ በዚህ ውታ ያሰነባበትን ሰላም